እንዴት ነው የማናደድ? ቤተሰብሽ እየተረዳ አይደለም፣ ሀብጃሽም እየሞከርኩላደች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የሰናሌ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼ እላችኋለሁ። ያው ቪዲዮ ተለቋል፣ ብሩኬ ቤት ማለት ትናንትና የተፈጠረውን ነገር አይታቸዋል። ሀይሚዬ እንግዲህ ብሩኬን ለመጠየቅ ሄዳ ያው ብሩኬ ስሜት ውስጥ ገብቶ ውጭ ልኝ ብሎ በንዴት፣ እሷም እሺ እወጣለሁ ብላ ወታለች። ዛሬ ደግሞ ወንድሙ የብሩኬ ወንድም ነው እንግዲህ ይዟቸው መጥቶ የሆነ ነገር የተፈጠረውን ነገር ለማወቅም ብዙ ነገር ሲጠይቃቸው በማላቸው እሱ እያለም እየተመላለሱ ነው። ሀይሚም እየመለሰች ብሩኬም እየመለሰ ነው። እኔን እንዴት አቁማችሁ እንዴት አደርጋላችሁ እያላቸው ነው እንግዲህ የብሩኬ ወንድም ሀይሚዬም ተናግራለች የተፈጠረው ነገር አይታችኋል። ትላንትም የተፈጠረውን ነገር አይታችኋል። እኔ ሆነ ብዬ ያደረኩት ነገር አይደለም። በወርግጥ ጥፋተኛ ብሆንም እኔ ያደረኩት ነገር ሁሉም ነገር ይገናል፣ ይካበዳል አይቀልም እያለች ነው። እንዲህ መሆን የለበትም። ትላንትም ደግሞ እንደዛ ሆኜ ደስ ማይል ነገር ነው። እኔ እንደ አጋጣሚ ነው ታሟል ሲባል ጠይቆ የርኩት ሲሄድ ቪዲዮ እየተቀረጹ ነበር ከዛ በንዴት ስሜት ውስጥ ገብቶ እንግዲህ ካልወጣ ሲለኝ እሺ ብዬ ወጥቻለሁ። ደስ ማይል ነገር ነበር ትላንት የነበረው ነገር እያለች ነው እንግዲህ ሀይሚዬ፣ ማለት ነው። እንግዲህ መጨረሻው ፕራንክ ያደርግልን። አሁንም ፕራንክ ነው እንበል፣ ፕራንክ ነው ብዬ ነው የምጠራጠረው። እንግዲህ እርግጠኛ ነኝ ያው ቪዲዮ የሰሩ ስለሆነ ማለት ነው። ተጀምሯል። እንደባለፈው እንደባለፈው ደግሞ የብሩኬናት ቃል ቃል አስገብታ ነበር እንግዲህ አሁን በእልክና በፉክክር አሁን ወይም ብሩኬ ወንድ እየጎተተ ይመጣል፣ አይሚም ሌላ ወንድ ሴት እየጎተተ ይመጣል፣ አይሚም ወንድ እየጎተተ ትመጣለች ማለት ነው። ሊቀጥል ነው ማለት ነው ድራማው እንግዲህ። ተረጋጉ፣ የጨረቃ ፋሚሊዎች አትጨናነቁ፣ መጨረሻው ፕራንክ ይሆናል። በንዴት እያወሩ ቢሆንም ፕራንክ ይሆናል። በኩኩር እንግዲህ ቪዲዮ ነው የሰሩ የሆነ ስላለ የሰላም ቪዲዮ ደስ የሚል ቪዲዮ ፕራንክ የተለያየ ነገር ቢሰሩ ጥሩ ነው። እንደዚህ አይነት ፕራንክ ደግሞ ፕራንክ ነው ብሎ አይናገሩም። ለምን ከዚህ በፊትም አይተን ለምደኗል ስለሆነ ማለት ነው። እናንተ ለማንኛውም ተረጋጓ፣ አትጨናነቁ። የብሩኬ ወንድም በመሀል አለ እንግዲህ። አሁን መሀል ገብቶ ሊያስታርቅና ሰላም ሊያወርድ እየሞከረ ነው። ሀይሚዬ እንግዲህ ከዚህ በላይ እዚህ ያልቆም ብላ በንዴት ትታው ሄዳለች። እንግዲህ እንዴት እኔን አቁማችሁ ይህን ሁሉ ትናገራላችሁ? እንደዚህ አንተ ምን ሆነክ ነው እንደዚህ? አንባሪ በፊት የለክም ኬት አመጣ እያለ እንግዲህ ብሩኬን እየተቆጣው ነው የብሩኬ ወንድም ማለት ነው፣ ታላቅ ወንድም። መቆጣት አለብህ መግረፍ ነበረብህ፣ ይሁ ሀይሚንም እሱንም ይዘህ ማለት ነው በኩርኩም ማለት ነበረብህ። እንግዲህ ሰላም ያወርዳል ብለን እናስባለን። እንግዲህ ነገ ሌላ ነገር ይዞ አልመጣውንም። እናንተ ለማንኛውም ቅመሞች፣ ቅመሞች የጨረቀፋ መሪዎች ተረጋጉ፣ አትጨናነቁ አትበሻሸቁ። ተረጋጉ ተረጋጉ ተረጋጉ፣ እንበላችሁ እንግዲህ። መጨረሻ ፕራንክ ይሆናል፣ ሰላም ይሆናል፣ ሰላም ይወርዳል። አይዟችሁ።